ያሉትን ሜትሮፖሊታን ታክሲ ካምፓኒ የሁል ጊዜም ስፖንሰራችን ነው። ቀጣይ ስፓርት ካምፓኒ አስፋ ሬጅስትር ፕሩፍ፣ አስፋ ቤኒሽር፣ ኤስቲል ትራንስፖርቴሽን ዶክተር ዳንኤል ቅዱስ ገብሬል ኖርዝ እርጀት ኬ ወደ ዶክተር ዳንኤል ጋር ከሄዳችሁ በቋንቋችሁ አናግሩ በትትና ጥሩ ሕክምና ታገኛላችሁ። ዶክተር ዳንኤል ሕክምና ብቻ ሳይሆን በተለያየ ዘርፍ ከስራ በኋላ የኮሚኒቲ ሰርቪስ የሚሰጥ ጥን አገልጋይ ወንድማችን ነው። እሱም ትልቅ ስፖንሰራችን ነው። ዶክተር ሰላም ካይሮፕራክተር፣ እሱ ጋር ከሄዳችሁ ወገሻነት ብቻ አይደለም ለኪሳችሁ እንዳቦስ ያለገንዘብ ሸጉጦላችሁ ትመለሳላችሁ። አቶ ዳዊት ሁለገብ ሪሞዴል ኮንስትራክሽን። ቤታችሁ ማማር ከፈለገ አቶ ዳዊት ጋር ደወሉ ያሳምራችሁ ያሳምርላችኋል። ቀጣይ አቶ ተስፋያንጋሳ በቅርቡ በኮሚኒቲ ተመርቀው ስማርት ኤርፍሬሽ ኤችቤስ ካምፓ እና ፕላምቢንግ የሻወር ችግር አለባችሁ? የሚንድሬ ችግር፣ የሽንት ቤት ችግር፣ የግቢ ውስጥ ችግኞቹን አሳምሮ ሙልቶ ማቅረብ፣ በማሽን የመኪና ማቆሚያና መግቢያ ማጠብና የሙቀት ችግር 314 583 58 ደውሉ። በራሳችሁ ቋንቋ ችግሮቻችሁን በደቂቃ ይፈታል። ድንቅ ሰሪ ነው! እነኚህ በቀጣይ የመጨረሻው ኮሚሽነር እያሳስፋው ቤስት ትራንስፖርት! እነኚህ! የምን ጊዜም ለጋሾቻችን ናቸው። እናመሰግናለን። እሺ በድጋሚ እኔም እንኳን ለዚህ ሰዓት አበቃል እያልኩኝ ጥሪያችንን አክብራችሁ እዚህ ለተገኛችሁልን ሁሉ በቅድሚያ ከፍተኛ ምስጋና እናቀርባለን። ክቡር መላከገነት በለጠ ይረፉ የዋዮና አካባቢ ሀገረ ስብከት ዋና ስራ የደብረ ናዝሬት ቅድስተ ማርያም ቅዱስ ገብርኤል አስተዳዳሪ፣ ክቡር አቶ መሐመድ ሀሰን በሴንቲሉስ የሙስሊም ህብረተሰቡ ተወካይ፣ ክቡር እንግዶቻችንና ቤተሰቦች፣ ክቡር ከተለያዩ ቦታ የመጣችሁ እንግዶቻችን፣ ጥሪያችንን አክብራችሁ የተገኛችሁ የከተማችን ነዋሪዎች፣ ይህ ዝግጅት በዚህ መልኩ አምሮና ደምቆ እንዲደርስ ለደከማችሁ የዚህ ኮሚቴ አባላቶች በዚህ ሰዓት ለዚህ ላሰባሰበን ፈጣሪን ክብርና ምስጋና እያለን ክቡር አባታችን እና ክቡር አቶ መሐመድ ለጸሎት ወደዚህ ትመጡልን እያለን በክብር ጋብዛለን። ስመ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ላካ ች ስለ ቸርነቱ ስለ በጎነቱ ስለ መልካምነቱ ስለ መሃሪነቱ ስሙ የተመሰገነ ይሁን ስላደረገልን ነገር ስለዋለልን ውለታ ስለሰራልን መልካም ስራ በድጋሚ አምላካችን እግዚአብሔር ክብረ ምስጋና ይድረሰው። የተከበራችሁ ካህናት አባቶች፣ ክቡር አቶ ሰይፎ የኮሚኒቲው የኮሚኒቲያችን ሰብሳቢ እንዲሁም በዛሬው ዕለት እግዚአብሔር ያከበራችሁ ወገን ዘመድ ሰው ያከበራችሁ ክቡራቶ ነጋሲና አቶ አለማየሁ እንዲሁም ባለቤቶቻችሁ፣ የተወደዳችሁ በዚህ ቦታ የተሰበሰባችሁ ሁላችሁም የእግዚአብሔር ልጆች እንደመሰነበታችሁ፣ አዎ አምላካችን በዚህ አይነት ስለሰበሰበ በደስታ በፍቅር በአንድነት ስላገናኘን የተመሰገነ ይሁን። በዚች ሰዓት በብዙ ውጥረት ውስጥ የሚኖሩ በብዙ ጭንቅ ውስጥ የሚገኙ መውጫ መሮጫ ያጡ ሜዳ ቀዳዳ የተቸገሩ፣ የተራቡ፣ የተጠሙ፣ የታረዙ፣ የተሰደዱ ብዙዎች በዓለም ላይ ይኖራሉ። እግዚአብሔር በሁሉም ስፍራ ያሉትን እንዲጎበኝልን ፈቃዱ ይሁን። ጠቢቡ ሰሎሞን ታላቁ የእስራኤል ንጉሥ የዳዊት ልጅ በዚህ በመጽሐፈ ምሳሌው ሰውን በመከረበት ባስተማረበት ታላቅ መጽሐፉ መልካም ስም ከብርና ከወርቅ ይበልጣል፣ ክብርና ሞገስም መወደድም ከሀብት ሁሉ ይሻላል ይበልጣል ይላ በእውነት ሰው በመልካም ስራው ታይቶ ተመዝኖ መመስገን መቻል መታደል ነው። መልካም ስራ በምድር ታሪክን ያሳምራል፣ በሰማይ ዋጋ አለው። ስለዚህ ዛሬ እዚህ ወገን ያከበራቸው ልጆቻችን ወገኖቻችን በእውነት ደስ ብሎናል። እኛም እንዲህ ባለው ፕሮግራም ላይ ስንገኝ ይህንን ለመግለጽ ነው ደስ የተሰኘን መሆናችንን። በዚህ በጎ ነገር ሰው የሰሩትን ያደረጉትን አይቶ መዝኖ እና ክብራቸው መባል መታደር ስለሆነ ነው። እንግዲያውስ አሁንም በጀመራችሁት እንግዳ ተቀብላችሁ ያላመዳችሁ፣ ስራ ለሌለው ስራ ያፈላለጋችሁ ጤና ለተቸገረው እግዚአብሔር ይማርህ እላችሁ። በአጠቃላይ ወገን ሲመጣ በፍቅር የተቀበላችሁ ሆናችሁ ስለተገኛችሁ ነው። የእናንተ ስራ በብዙ ሰዎች ዘንድ ገብቷል፣ እጃችሁ አለበት። እኛም ጋር የደረሰ ነገር አለ። እንደምታውቁት ከእናንተ ያገኘ ነው እግዚአብሔር የሚያውቀው። ስለዚህ ወገኖች በድጋሚ ልጆቻችን እኛ በሃይማኖት ልጆቻችን እንላቸዋለን፣ የሃይማኖት አባቶች ስለሆን ነው። በእድሜ ደግሞ ወንድሞቻችን እንድንላቸው እንችላለን። አባቶቻችን ያልናቸው እንደሆነ አስረዳችኋቸው ትሉን አላችሁ። በእውነት መልካም ሰዎች ናቸው። አቶ ነጋሲ ከነ ቤተሰቡ ከነ ባለቤቱ ወለተ ማርያም አንችም እንኳን ደስ አለሽ። አቶ አለማየሁ እንዲሁም ባለቤቷ ጸደማርያም እናንተም፣ አንቺም እንኳን ደስ አለሽ፣ እንኳን ደስ አላችሁ። ይሄ ከዚህ ከቀጠለ ሰማያዊ ዋጋ አለው። እኔ ማለት የምፈልገው ይህንን እንደ ቀብድ ቁጠሩት። ቀብድ የከፈለ ሰው ደግሞ ሰርቶ ሲጨርስ ዋናውን ሂሳብ ይከፍላል። ይህንን እንደ መያዣ እግዚአብሔር፣ ይህንን ካየላችሁ ሰው አየ፣ እግዚአብሔር አየ ነው። ዛሬ ይህን ከአገኛችሁ፣ እንዲህ በፍቅር ከተመሰገናችሁ፣ ከዚህ በላይ የለም። ዋናው ደግሞ በሰማይ በእግዚአብሔር ዘንድ ስማችሁ ተጽፎ ደስ ለመሰኘት ያብቃችሁ። ምሽቱን ይባርክልን። የጤና የህይወት እለት ሰዓት ያድርግልን። በምንመገበውን ሁሉ እግዚአብሔር ይባርክልን። አብረን እንጸልይ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ። መንግስትህ ትምጣ። እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ። በደላችንን ይቅር በለን በጣም የወደዱ አቤት ወደ ፈተና አታግባ፣ ከክፉ ሁሉ አድነን። መንግስት ያንተ ናትና ኃይል ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ ደውል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምህረትን ለምኝልን አያታችን ያሰሪንን ዘንድ ለዘላለሙ። በነገራችን ላይ ይህን ያዘጋጃችሁ ያሰባችሁ ለዚህ ጉዳይ ቅድሚያ ሰጣችሁ ተዋይታችሁ የደከማችሁትን ደወነቱ ላመሰግን እወዳለሁ። ትልቅ ስራ ነው የሰራችሁት። በጣም እይታ ጥሩ ነው። እንዲህ አይነት ሰዎችን ማበረታት ጥሩ ነው። ታውቃላችሁ ደግ ሰው ሲኖር መልካም ነው፣ ለሀገር ይጠቅማል፣ ለወገን ይጠቅማል። የተቀደደ ይሰፋል፣ የተከፈለ ይገጥማል። ዛሬ እንደዚህ እያገኘን ከሆነ ነገ ደግሞ ሌሎች በእንዲሁ እንዲበረቱ ከዚህ በፊትም ለክቡር አቶ ገድሎ ለክቡር አቶ ሰይፉ እንዳደረጋቸው አስታውሳለሁ። ይገባችኋል። ታስታውሳላችሁ። በሀገራችን በቅርብ ያረፉት ታላቁ ሽማግሌው ሀጂ ሙፍቲ ታስታውሳላችሁ። ሁላችንም እንወዳቸዋል። ለምን መልካም አንደበታቸው፣ መልካም ስራቸው፣ የሚመክሩን የሚያስተላልፉት ነገር መልካም ሆነው ስለምናቅ እና በእውነቱ ይህን ያዘጋጃችሁትን በጠቅላላ ቅድም ስትመሰገኑ ሰምተናል። አሁንም እግዚአብሔር ይጠብቃችሁ። እንደምናምሻቸው አባ ናቸው። ሁላችንም አቅፈው የሁሉንም ጸሎትና የሚያቀርቡበት እኔ ያው አንዳንድ ቀን ሌላ ስቴትና ከሲቲ የሚመጡ እንግዶች ስላሉ ሙስሊም የለም እንዲ እንዳይባል የሴንት ሎይስ የሴንት ሎይስ ማህበረሰብ ኢትዮጵያን ሙስሊሞችን ጊዜያዊ ተወካይ አድርገውኝ እነሱ ናቸው እዚህ ቦታ ያቆሙኝና ብዙ ንግግር አላበዛም። ይህ ምክንያት የተደረገላቸው አቶ ነጋሴና አቶ አለማየሁን እኔ የመጣሁበት ጊዜ አንድ 15 ዓመት ሆኖኛል በጣም የሚመሰገኑ ኮሚቴ ይሄን ኮሚኒቲ በነሱ ብርታት እንደዚህ እንዲቆይና አዎ ወደ ወጣቶቹ እንዲተላለፍ እያደረጉት ወጣቱን እያሳተፉ ስለሆነ ልጆቻችንን ራሱ በደስታ ምን ይለኛል ልጄ፣ ዳዲ ይሄ እናንተ ማህበረሰብ ኮሚኒቲ በጣም ነው አበሾችን የምንወደው፣ ወደፊት ባገባ አበሻ ነው ይለኛል። እና እውነቴን ነው እኔ የምጸልየው ነገር የለም። አባንዳውን መስገጃ አንቱ ፍቀዱልኝ፣ አንዳንድ ጊዜ እዛች ቸርቻችሁ ፍቀዱልኝ ሁሉ እያልኳቸው ነው። እና ብዙ ግን ሙስሊሞች አሉ፣ ብዙ ስለማይሳተፉ ነው። ይሄ ቀን የተባረከ ይሁን፣ ሁላችሁንም አላህ ያቆየልን። በጣም በደስታ ነው እዚህ ስኖር። መጀመሪያ አዲስ መጥቼ አባና ይተዋሉ፣ ከዛ ትንሽ ቆይቼ የባልተቤቴ እህት ወደ አትላንታ አሁን እሱ ከመጣልሽ ወደ አትላንታ ነው የምንኖረው አለች። ከዛ በኋላ ብዙ ሰው ተዋውቂያለሁ። እንደመጣሁኝ ብዙ ሰው እየመጣ ጠየቀኝና ከዛ እች ህትሽ አሁን ወደዛ ሄዳ እንሄድ የምትለው እዚህ እነዚህ ሰዎች አውቂያቸው ትንሽ ቀን እንኳን ሳርቆይ እንደገና ደግሞ ሌላ ማህበረሰብ ላቅ ነው ወይ ትንሽ እስቲ እንየዋል እና ይሄው ልጆቼንም በነሱት ነበር እያሳደጉኝ ስለዚህ እነዚህ ሰዎች አመስገኑልኝ ሁሉንም። እችን ትብብራችሁ ደስ የሚል እና ደስ ብሎ ነው የምንኖረው። ሌላ የምናገረው የለም። እነዚህ የኮሚኒቲው አቶ ሰይፉ በጠይቅነው ነገር ማታ ሆነ ጠዋት ስልኩን አንስቶ ይሄ እንደዚህ ፈልጌ ነበር እንዲህ ሆኝ ነበር ምንም ድካማቸው የሚወሰናለን። ስለዚህ እዚህ ላይ የምንናገረ የለም። ጸሎቱን አባ ያድርጉልን፣ ለወደፊቱ እሳቸውን የሚያቆይልን በጣም በደስታ ለመናገር ሱ ለመናገር መሰግናለን። እግዚአብሔር ያክብርልን አባቶቻችን። አሁን ቀጥታ በአባቶች ወደ ምግብ ነው።